አቤል ተንበርክኮ የጋብቻ ቀለበት ታገቢኛለሽ ወይ የሚል ጥያቄ ጠይቋት፣ አለ ርብቃ ርብቃም እንግዲህ በምላሹ አይ አቤል፣ እኔ ላገባ አልችልም አዝናለሁ ወይ በማለት ነበር የመለሰችለት። ለምን ርብቃ፣ አቶችንም እንዴ? በማለትም ተመልሰው ጠየቃት አቤል። እወድሃለሁ፣ ነገር ግን አሁን ተመልሽ ካገባውህ ያች እናትህ አታስቀምጠኝም። ደግሞ ታውቃለህ የፍች ወረቀቱን እንዳስፈረመችን። እና በውዴታ ካልሆነ ደግሞ በግዴታ ከዛ ቤት እንደምታባረኝም ነገረኛለች። ስለዚህ ተመልሼ ላገባ አልችልም። ምናልባት የመጀመሪያ ትዳራችን እንግዲህ የሚጠናና የሚቀጥል ከሆነ መልካም ነው፣ ግን በድጋሚ ሽም ላይ መስለኝም በማለት አላገባም የሚል መልስ ሰጥተዋለች። በሌላ በኩል እንግዲህ መታሰቢያ ድንገት ባዶ ቤት እንደሆነ ስታውቅ እዩውን ለማግኘት መጣ ነበረ። በዛ የተነሳ እንግዲህ ማሚ ካገኘቻት በኋላ ማነሽ ምንድነሽ የሚለውን ጥያቄ ጠይቃትም ነበረ። ነገር ግን የአዚቲ ጓደኛ ነኝ በማለት ከዛ ቤት ሰተት ብላ ገብታለች። እንዲሁም ደግሞ አዩም ፊትለፊት እንግዲህ ከእናት ፊት ስታገኛት በጣም ተርበትቶ ነበረ። ወይኔ በቃ አለቀልኝ፣ ማሚቴ ገደለችኝ በማለት ብዙ ሀሳቦችን እያሰበ ነበር። ይሁን እንጂ ማሚቲ ጸባይዋ ስለተቀየረ እንዳውም ቆይ አንቺንማ ላቤል ነው የምድርሽ። ያቺ ርብቃ የምትባለውን ከቤት የምንቀራ ያስወጣና አንቺ የልጅ ሚስት ትሆኛለሽ ማለት እያመቻቸቻት ነው ላቤል ለመዳር። መቲም እንግዲህ በጣም ተደስታ ነበር የሄደችው ምክንያቱም ደግሞ እዩብና ሪች ከአንድ ላይ ሆነው ስላገኘቻቸው በዛ የተነሳ በጣም ተናዳ ስለነበረ። በቃ እኔ እንደዚህ እየወደድኩ አንተ ሌላ ሰው ጋር የምትንከሳከስ ከሆነ ይቅርብኝ በማለት ጨዋበን ነበረ። አየሁም እንግዲህ በጣም ተናዶ ባክሽ ዝም በይ ማንም ሰው እንዳይሰማሽ በማለት በጥፊያ ጭሏት ነበረ። ጨራሽ እኔን መታኝ አይደለም ካሁን በኋላ እንደውም የኔናንተ ግንኙነት ከዚ ላይ ያበቃለታል በማለት ጥለው ነበር የተነሳችው። አቤል እንግዲህ ርብቃን ከቀናቶች በፊት በጣም የሚያምር ቦታ ወስደሻለሁ ብሎ ንግሯትም ነበረ። በዛሬው ዕለት እንግዲህ በቃሉ መሰረት ያች እናቱ ስትጨቀጭቀው እና በጥፊ ስትመታት ካየም በኋላ ርብቃን ምን ሆነሽ ነው የምታለቅሺው? በማለት ጠይቋታል። እሷም አቤል ይኸው እማዬ በጣም ጠልታኛለች፣ ማሚቴ ምን እንዳረኳት አላቅ እና ወረቀቱ ሳ ስትለኝ ቀዶታል ስላት አቤል በጭራሽ ልታምነኝ አልቻለችም። አንቺ ነሽ አይደለም እንዳትፈታት እንዳትፈርም ብለሽ ሆኖ በማለት ይልቅ ከኔ ላይ ነበረ እጇን ያነሳችው እና ያቀሳሰረችብኝ ለዛንም አለቅሰው በማለት ተነግረዋለች። አቤልም እን አሁንስ አበዛችው። በቃ እንዲህ እንዴት አቃጥላ ደደፍ። ደግሞ በቤቴ ማንም እኮ የሚያስብልኝ የለም ከርብቃ ውጭ በማለት አቤልም ተነሽ፣ ልብስሽን ሰብስብ ይላታል። እንግዲህ ርብቃም ከመኝታዋ እንደተነሳች ገና ምንም እህልም አልቀምጠች ነበረ በዛ ሳንብር መታ በጠፍ የደበደበቻት ይሆን እንጂ ማሚቲ ከዛ መኝታ ክፍል እየተሰቀሰቀሳት ቆንጆ መቼ ነው ሴት የምትሆነው? ሁል ቀን ተቀስቅሰሽ ነው እንዴ የምትነሹ? ተነሽ በማለት ገር አምጣት አለች። እሷም በሰላም ነው ካለቻ በኋላ ነበር እንግዲህ ጠፊውንም በጠዋት ቁርስና ምሳ የበላችው ምን ሰላም አለ ደግሞ እዚህ ተጋድመሽ እየዋልሽ፣ በይ ተነሽ ትላታለች። እንግዲህ አልነሳም ከረች በኋላ ነበር ያ ነገር የገጠማት ይሁን እንጃ። አቤልም ተነሽ በይ ልብስሽን አዘጋጅ ካለም በኋላ ወዴት ነው ስትለው፣ የትም ይሁን የት አንቺን መከተል አለብሽ በማለት ርብቃ እንድትከተል በማድረግ ሻንጣቸውን ጠቅለው ከዛ ቤት ይወጣሉ። ለማንም ሳይናገሩ ምንም አይነት ኮሽታ ሳያሰሙ ነበር እዛ ቤት የወጡት ርብቃና አቤል። እንዲሁም እዩብና ሬች ወጣ ብለው ወግ በሚያደርጉበት ሰዓት ሬች ራሷን ስታወድቃ ነበረ። ነገር ግን ይህ የይቅርተው በቀል ነበር የሆነባት እንግዲህ ርብቃ ለምንድን ነው እንደዚህ ስታስጨንቃት የነበረው ሪችን ተናሽ ተቀመጭ፣ በሚለው ቦታ ለምን እንደዛ ታስደነግጠኛለች ከመምጣቴ በማለት እዮብና ሪች ሊበግሯቸው አስበዋል። ወቅ በወጡበት አጋጣሚ ከወደቀች በኋላ እንግዲህ ምንድን ነው ወይኔ ጉዴ ምን ሆነች? ብለው ሁላቸውም ተደናግጠው በነበረበት ሰዓት ምን በልታ ነው ምንስ ሆነ ነው ወዳጅን ቤት ዘዳት ብለው በጣም ሲርበተበቱ እንደነበረ ሁላችንም አይተናል። ነገር ግን ሪች ወደ ሆስፒታል እንውሰዳ ብለው ሲጠቃቀሱ ከሰማችን በኋላ እራሷ ከወደቀችበት ብድግ ብላለች። እንግዲህ አቤልና እንዲሁም ደግሞ ረብቃ በጣም ተናደውም ነበረ። በጣም ደንግጠዋል። ምን ነካት ይች ልጅ በማለት ሲርበተበቱ እንዳልነበረ፣ በሰከንዶች ውስጥ ደግሞ ደህና ነኝ ብላ ስታያቸው በጣም ይጮኋሉ። ለማንኛውም ይህ ቀደም ይቅርታ አድርጊልኝ ስልሽ እምቢ ስላልሽኝ እየተበቀልኩሽ ነው ትላት አለች። ሪችም በእርግጥ ይህንን ሀሳብ ያመጣው አዩ ቢሆንም እሷ ከነቀሽ በኋላ አዩ ራሱ ምን ነው አንቺ እንደዚህ ካስጨነቅሽን በማለት ያናግራታል። ፊት ለፊቷ እንደ ምን ነው አንተ፣ ይህን ሀሳብ ካመጣው አንተ ነህ፣ ስለዚህ የሁለታችንም ሀሳብ ነው ይባባሉና፣ እዩብ ወንድሙን እንግዲህ ወንድሙን እንግዲያው ይቆጠዋል። አቤልም እንደዛው ለማንኛውም መንገድ ከተባባሉ በኋላ መንገዳቸውን ይጀምራሉ ከሄዱም በኋላ እንግዲህ ቤት ይደርሳሉ ቤት ውስጥ እንግዲህ ተቀምጠው እንዴት አደርክ ይባባላሉ በጠዋቱ እንግዲህ አዩ ሬችን ብቻ ነበር ሰላም ያላት አቤል መጣ ደህና አደራችሁ ብሎ ተከላከላችሁ ደህና አደርክ አይባልም እንዴ ምንም በሆኑ እኮ ወንድም ነኝ አዩ በላይኝ ይለዋል እንዴ ለምን እልሃለው ደህና እንደውን ከይቻ አይደለም ስለዚህ ለምን ያለኝን ኤነርጂ አበላሽ አለው። ደህና ባትሆንም አለ ነበረ ነገር ግን ደህና ድረሃልና ይቻለሁ ይለዋል። እንግዲህ ርችም ጠራዩ እንደዚ አይባልም። ምንም ቢሆን እኮ አንድ ሰው በጠዋቱ ከእንቅልቡ ከተነሳ በኋላ እንዴት አደር ከአደርሽ መባወር ጥሩ ነው ትለዋለች። አይ እኔ እንግዲህ ሀይሌን ማመንጨትም ሆነ ማደካከምም የለብኝም በማለት ጸጥ ይላል። እንደዚህ እያወሩ እያለ ርብቃስ አልተነሳችም እንዴ ይላሉ። አይ አልተነሳችም። ወዲያውን እንግዲህ እናታቸው መጣችና ቁጭ አለች። ደህና አደራችሁ በማለት ተቀላቀለቻችሁ። ደህና እንዴት ናችሁ? አልተነሳችም እንዴ ያች አለች። ማን ርብቃን እንደዚህ ምትያት አላቤል። ታዲያ ማንን ነው በማለት ገላመጠችው። ወይ ጉድ በማለት እንግዲህ አቤልም ጸጥ ብሏል። ምንም እንኳን ቢነጋገሩና ቢከባትም ቢያስ ብታስከፈውም ዝም ከማለት ውጭ ሌላ የምናገራት ነገር አልነበረም። ለማንኛውም ቢራቅ አየሁም እንግዲህ ሚሚጢ ሚሚቂ እንዴት ነሽ ደህና ድርሻል? እያለ ሲያሾፉበት ነበረ። ደግሞ ቆይ ከመቼ ወዲህ ነው ትነሳለ በበዝ የነበሹ ግን በጣም እኮ አምሮብሻል እያለ አዩም ይስቅባታል። እንዲሁም ደግሞ አሽሙሬት ባታል እንግዲህ። የአቤልም ቆይ ግን ከመቼ ወዲህ ነው የሚለውን ጥያቄ ሲያነሳለት ለምንድን ነው እንደዚህ የተቀየርሽ ይላታል። አዩም እንግዲህ ባከተዋት እንደውም በጣም ና ያማረባት ሁልቀን ተመሳሳይ ፊልም ማየት ሰልችቶን ነበረ ደግሞ አንድ አይነት ልብስ። ስለዚህ አሁን እንደውም ፀጉሯን ራሱ አሳምረው ነው የቆረጧት በማለት ለወንድሙ ይነግረዋል። እሱስ ልክ ነው ይላል። እንግዲህ ሬጅም ይህንን ነገር ስለሰማች ትክክል አምሮባታል በማለት እንግዲህ ወጣ ይላለው። በጧቱም እንግዲህ አቤልና ና ርብቃ ከዛ ፈታ ካሉበት ቦታ ይዟት ሄዷል። ጧት ተመልሰው ተነሱ። አሁንም ያቺማ የሚመጣችው ነው ማንም ሰው የለም እንደ እዚህ ቤት ትላለች። ማንም የለም። ምን ነው በቃ አቤል እና ርብቃ ሄደዋል፣ ሻንጣቸውን ይዞ ወዴት? እኔ አላቅም የት እንዳይሄዱ ግን ደግሞ የሉም። ያው ተጨናንቃ ስለነበረ ምናልባት ፈታን አድርጋ ብሎ ይሆናል ትላለች። እዚህማ ሊሆን ይችላል። እንዴት ሰው ነግርኝ እሄዳለሁ በማለት ጓ እተላለች። ይሁን እንጂ እነሱ እንግዲህ አለማቸውን እየቀጁ ነው። አቤል እና ርብቃ በጣም የሚያምር መናፈሻ አካባቢ እየተዝናኑ ይገኛሉ። በዛም መናፈሻ ውስጥ ባህር ጀልባ ወዘተ የተለያዩ ነገሮችን ማሟልተዋል። በጣም ደስ የሚል ጊዜ እያሳለፉ ነው። አቤልም እንግዲህ አብረሽ ስላለች ደስተኛ ነኝ፣ ምንም ቢሆን እንዳትገኝሽ እያለ ርብቃን በስስት ያያታል። እሷም አይዞህ ወዴትም አልሄድም አንተን ጥዬ ትለዋለች። እንግዲህ የተለያየ ፍራፍሬ ነገር እየበሉ ነው። ስለ ቦታውን መውደዷን መጥላቷን ጠየቃት። ተመችቶሻል አይደል ይላታል። እሷም በጣም ነው የወደድኩት ግን እንዴት አወቅ ምርጫ እንበለዋለች ማለቴ እሬች ይላል እሬች ምናምን ጠት ንግግራችን ያው በቃል አደለ ቸው ሳንላት እኮ መጣን ይላል። ነገር ግን አቤል ወደ ሰ ቦታ ከመሄዱ በፊት ያች ርብቃ ምን እንደምትወድና እንደምትጠላ ከጓደኛዋ በደንብ የሰማ ይመስላል ስለምትወደውም ሁሉም ነገር ነግረዋለች። በዛ የተነሳ ደግሞ ሰርፕራይዙም ተሳልቶለታል። እሺ በማለት እንግዲህ ጊዜያቸውን እያጣጠሙ ነው። ወደ ኋላም እንድትመጭ ምንድትመጭ ብሏት ሬችን ሬችም እንግዲህ ቤት ውስጥ ናት። አዩም አለ እኔም ለየት ደው ሜላት የሉም ተያይዘው ወጡ አለችው። ወዴት በቃ ሊዝናኑ። ታዲያ ለምን አትሄጂም? አይ ማልየት ብቻቸውን ጊዜ ማሳለፍ የፈለጉት በቃ። እኔድ አሁን እኔ ከአንቺ ጋር ምን እንደምፈልግ ታውቂያለሽ? እኔ ጋር ወሬ ማውራት ነው አይደለን የምትፈልገው ብሎ መገመት ይፈልጋል በአሁን እኮ ግምት አልተሳካለም። ምንም አልፈልግም ከአንተ ጋር ወግም ሆነ ምንም አላደርግም ትለዋለች። ሪች ቆይ ግን ትዳር ለምንድን ነው የሚያስፈራ? ብቻን ከመሆን እኮ ለሁለት ስትሆን በጣም ብዙ ነገሮችን ትተጋገዛለ ትለዋለች። እሱም አይ እንደዛም አይሆንም በማለት ነበር የመለሰው። በሌላ በኩል እንግዲህ ከአይኗ ውስጥ ጎደፍ ይገፋባትና እፍ ለማለት ወደ እሷ ጠጋ ይላል። በዚህ መካከል እንግዲህ ያች ፍቅረኛው መቲ ወይም መታሰብ የምትባለው ትመጣለች። ደህና አደራችሁ በማለት ነበር የመጣችው አዩ በጣም ይደነግጣል። ውጭልኝ ይላታል ማለቴ ገቢ በማለት ይርበተበሳል እሷም እንግዲህ በአይነ ቁራኛ እያየችው ገባችና ተቀመጠች ታዲያስ ማን ልበል አለቻት ሬች ይባላሉ መታሰቢያ ይባላለሁ በማለት ራሳቸውን ተዋወቁ እዚህ ጋ ሪች ምን የምታውቀው ነገር የለም ስለመቴ ያው የአዩ ፍቅረኛ እንደሆነች ማታውቅም እሪች ደግሞ ከአዩ ጋር ጊዜ ማሳለፍ ትፈልጋለች እሱም የተወሰነ ቦታና ፊት ስለሚሰጣት እየቀረበችው ነው በዚህ መካከል ግል ጓደኛ እንዳለው አታውቅም በቃ እኔ ልሄድላችሁ እሷ እንግዳ ናት እናንተ አውሩ ትልና ጥላቸው ትሄዳለች አዝቲንም እንግዲህ ቆም ብዬሽ ነበረ እዚህ ቤት የሚመጣውን የሚገባውን ነገር ተከታታይ አላልኩሽም አታስታውሽም ይላታል እሺ ይች መታሰቢያ የምትባለው እዚህ ቤት አልመጣች ለአቤልም ለርብቃም እንዳነግራቸው ማለት ደውል እንድትግድ ያደርጋታል። እሷም እሺ በማለት ተቀበለችው። ከማሚቲ ጋርም እንግዲህ እያወሩ ነው። ይህም ለየት ናቸው። ደውልላቸው እስቲ ትላለች። እኔም አልደውልም ያው የአማርኛ ፊልም እንዳይሆን ብዬ ነው ይላታል። አልገባኝም። በቃ እስከሚገባች ሌላ ቀን ይላታል። ብቻ አላለመደወል እንግዲህ ብዙ ጥረቶችን አድርጓል። በመጨረሻም የጋብቻ ብቻ ቀለበቱን ካመጣላት በኋላ ርብቃ አይ የሚል ምላሽ ነበር የመለሰችለት። የዛረ ግዷችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ርብቃ የጋብቻ ጥያቄውን ትቀበላለች ወይስ ደግሞ አትቀበልም?